ትምህርትን እንዳይማሩ ማድረግ መገርገር፣ ዝም ብሎ በቃ ዓይንን እያጠፋ ውስጥን እያላበ ሙቀት እያመጣ ፍርሃትንና መንቀጥቀጥን እያወሰ እያደረገ ያደርጋል። ምንድ ነው? እናት አባቶቻቸው ልጆችን ጠብቁ ብሎ ስለሚሉ ያ እስከ ሰባት ተወልዶ ድረስ እየገባ ዘር መንፈስ እሱም ዛር መንፈስ ይባላል። ዘር መንፈስ ሲባል ያው ዛር መንፈስ ነው። ውቃቢ አምላክ ብለን ምንጠለዋለን። ውቃቢ አምላክ የሚባለው ውቃቢ አምላክ ርቋት፣ ውቃቢ አምላክ ርቆት የሚባለው ምክንያቱ የዛር መንፈሱ ያ ውቃቢ አምላክ የምናላቸው ነገሮች የዛር መንፈሱ ስማቸው ቀይሮ የመጡ ናቸው። ጠባቂ አምላክና ውቃቢ አምላክ ይለያል። ጠባቂ አምላክ ደግሞ ቅዱሳን አምላክ ነው። ቅዱሳን አምላክ ያሉት ደግሞ ሙሉ ለሙሉ ጥንት እናት ውስጥ እናት ወድ ውስጥ ማፀን ውስጥ ስንፈጠር የሚጠብቀን እና የሚሰራን ከጌታው ከአምላኩ ከፈጣሪያችን ከእግዚአብሔር እየተቀበሉ የሚሰሩ የሚጠብቁ በዛን ለት ጽንሷ ስትጸነስ የሚውል ቅዱስ ነው። ያ ቅዱስ ሲሰራት ቆይቷል። አሁንም ደግሞ ተጽንስ ደግሞ ዘጠኝ ሩ ሞልቶ ሲወጣ ወደዛ ዓለም ሲቀላቀል እያንዳንዱ በዛች እለት የዋለ ቅዱስ የተወለደበት የዋለ ቅዱስ ነበረ። ያ ጠባቂ አምላክ ይባላል። ውቃቢ አምላክ ሳይሆን ጠባቂ አምላክ ነው። ይሄ ጠባቂ አምላክ ደግሞ ሁለተኛም ደግሞ ሶስት ናቸው። ሶስቱ ቅዱሳን አምላኮች የሚጠብቁት አንድ ክርስትና ሲነሳ ወይም ሲጠመቅ ሲጠመቅ የተጠመቀበት ቀን የዋለ ቅዱስ ነው። የዋለ ቅዱስ ቀጥታ ምንድን ነው የሚያደርገው? ያ እሱ ግራና ቀኝና ከኋላ እየጠበቃቸው እንደነበረ ይህም ጠባቂ አምላክ ነው እንጂ ውቃቢ አምላክ አይባልም ውቃቢ አምላክ የሚባለው ምንድነው ዛር መንፈስ ነው ያም በእናት ገረመያቶቻቸው ያመጣ የዘር መንፈስ ማለት ነው ስለዚህ ያን ዘር መንፈስ ደግሞ እድል ማበላሸት ጓቃ ማበላሸት ተተዳር ጋራ ሲገቡ በልመለሊት አይነጥላ የሚባለው ለምዶ ነው አይነጥላ የዛር መንፈስ ነው አይነጥላ እየገረገረ ገንዘብ ማሳጣት ተተዳር ጓደኛ ጋር መልካም ግንኙነት አለማድረግ እና መልካም ጸባይ መንሳት ባልና ሚስትንና ማጣላት። ትንሽ ከውጭ ሲመጣ እሱ ነገር ጭኖ ነው የሚመጣው። ተውስት ቁጭ ብላ ነገር ጭራ ነው የምጠብቀው። በቃ መንፈሱ ሁለቱ እያጋጨ በማላቸው እየተቀመጠ ያለ የሁለቱን መንፈስ የሁለቱን መንፈስ ስላለ ነው የሁለቱም ይጋጫሉ። እስፈሳቸው ቀናተኞች ናቸው። ይህን ራሱ ህጉን የጠበቀ በህጉ መሰረት ነው እየመራ ያለው። እነኛ ልጆች ደግሞ የአሁኑ ትውልድ ደግሞ ያ እናት አባቶቻቸውን የያዙትን አቆይተው የነበረው ያንኑ ከትለው አይሄዱ፣ አንስተው ይጥላሉም፣ ወደ ቤተክርስቲያን ወስደው ይጥላሉ። አንዳንድ አባቶች ጋራ ሲሄዱ መናፍስት የሚያስለፈልፉ አባቶች ጋራ ሲሄዱ የጨለ አመልኮት አመልክ ነበር፣ የዛር መንፈስ እንደዚህ ሆኖ ምናምን እያሉ ያንን አውጥተው ቤተክርስቲያን ዝም ብለው ሳያስባርኩና ሳይሸኙት ዝም ብለው ጥለው ይሄዳሉ። ጥለው ትሄዱ እሱ አይናቸው ላይ እና አደማቸው ላይ ነው ያለው። አብሯቸው ተከትሎ ተኋላቸው እየተከተለ ቤት ይገባል። ወጣ ማለት አይደለም፣ አልወጣም። እሱ መውጣት የሚችለው እነ እንደነ አባ ትክክለኛ አባት የሆኑ ያንን ግብራቸውን ሰገብሮላቸው በግብራቸው መሰረት የሚጣል አጣጥል የሚሸኝን ማሸኛኘት አለው። ዝም ብሎ አይሸኝም። ህጎችና ህጎች ነበሩት። እነኛ ህጎች ሲሸኝም እንትን ይፈልጋል ማለት ነው፣ ግብር ይፈልጋል። ራሱ ግብር አለው። ራሱ ግብሩ በፊት ቂጣ፣ ቆሎ ብዙ ነገር ሲደረግለት የነበረው በሙሉ ሲሸኝም ያስፈልገዋል። ዝም ብሎ ማይወጣ። አንዳንድ ታሪኮች ታነብና ታሪኮች ስመለከት አባቶቻችን ያስቀመጡት ታሪኮች አለ እና እንኳን ና ላይ ቀር፣ ሌላው ቀርቶ አስከሬን ሲወጣ አስከሬን በዘመድ ቤት ሄዶ ተሞተ አስከሬን ሲወጣ በጓሮ በኩል የሚያወጡት በጓሮ በኩል ነው እና አስገደን ተዛተ ቤት ሲወጣ ሙቃቤ ካለባቸው ሰዎች ጋር ማለት ከዛር መንፈስ ቤት አይደለም። ከዛ ቤት አሁን አስገደን አሁን ሰው ሞቷል፣ ሰው ሞቷል አይደለ? ሰው ሲሞት ልክ የሞተ ዕለት ያው ሁሉ ነገር ሲለቀስ እናንሲ ሲለባል ሲባል ሲፈታ ቆይቷል። ከዛ ተተፈታ በተነተ ሞተበት ቦታ ላይ ሲንቀሳቀስ ሲወጣ ተወጣ በኋላ እንኳን ተወጣ በኋላ ያ እንደገና ወዲያው እበት ወይም የከብትበት ሁሉ ተለቅልቆ ሁሉ ነገር እንዲጸዳ ይደረጋል። ቤቱ ከዛ ቂጣ ቆሎ ምናምን ተደርጎለት እዛ ቦታ ላይ ሽታ ምናምን እንደ ቡና ምናምን ተጨሶለት ይቀመጣል። ቤቱ ማለት ነው፣ ታስከደን ተወጣበት ቦታ ላይ እነዚህ የሚያመልኩት ቤቶች ውስጥ ማለት ነው። አዎ፣ እና ያ ይደረጋል እዛው። የእሱ መንፈስ፣ የሟቹ መንፈስ እዛው ይቀራል ማለት ነው፣ እዛው ይቀራል አይወጣም። እንደዛ እያደረጉ ነበረ ያስቀምጡት ነበር። እዛው ይቀረና ከዛ እዛው ይቆይና ይጠብቅና ሰባቱ ሲወጣ ሰባቱ አስርቱ ሲወጣ ሰባቱ ምን ሲወጣ ሰባቱና አስርቱ ሲወጣ ቀጥታ አስርቱና ሰባቱ ነው አስርቱና ሰባቱ ሲወጣ ቀጥታ እዛው ይንከባከብ የነበረው ካዳሚ ሲነ ሲነበረ አባቱን ወይም እናቱን የሞተችውን ሰው ሲንከባከብ የነበረ ላይ ይወርሳል፣ ይቀመጣል እየተዋረሰ ስራውን ይሰራ በ ስራውን ይሄ ነው። ከዛ አሁንም እንደዛቸው የሚሆት ሞት እንደዛ እያደረገ ነው ሚሄደው፣ እና እንደዚህ ሲመለክ ነበረ ጥንት። ያ የአሁኑ ቀርቶ ዛሬ የእናት አባቴን ጨሌ አውጥቼ ስትል ማንንም ሳላማክር እሳት ሁሉ ማቃጠል የሚያቃጠሉ ወጣት ነው ያለው። አሁን እሱ ስጣት ነው ማለት ነው። በቃ እሱ ጨርሶ ማንታት ነው ማለት ነው። ቁጣ ነው ማምጣት ነው ማለት ነው። ራሱ ያቀጥለዋል። አምልኮ እኮ ነው ከባድ። አምልኮ እኮ ነው ከባድ። ጣዖት ማምለክ እኮ ከባድ ነው። አጋንንት እኮ ነው። አጋንንት ደግሞ እንደ እግዚአብሔር፣ እንደ አምላካችን የሚራራ አይደለም። እዚ አምላካችን እኮ ፈጣሪያችን እግዚአብሔር እሩሩ ነው። በእርቅ በሰላም በእርቅ ሰላም ይመለሳል ጌታችን አምላካችን። ይሄ እንኳን እርቅ አያውቅም። ርኩሳን መንፈስ እርቅ አይወድም። ሰላም አይፈልግም። ስለዚህ በአንዳንዶቹ ከዛሬ ድረስ ከዚህ በኋላ በቃ እያሉ በየቤተ ክርስቲያኑ ሲናያቸውን ምናምን እየወሰዱ የሚጥሉት በቃ አልዳኑም ማለት ነው። ወጣ ነው ማለት ነው። እንዲሁም እንደገና እቃው ስለወጣ ሱዳን ማለት ነው። እሱ ተከትሎ ተኋላ ተኋላ ቤቱ ገብቷል። እሱ ያለው ደም ስራችን ውስጥ ነው። እሱ ቤቱ ዋ ምሰሶ ላይ ተቀምጧል። እንገረና ቤቱ ምሰሶ ላይ ተቀምጧል። አይወጣም። ተመልሶ ገብቶ እቃውን ነው ወጣው እቃውን ትቷል። እሱ እቃውን ትቶ ሰው መሆኑን ብቻ ነው የሚፈልገው። እሱ ሰው መሆኑ ስለሆነ እቃውን ስላይሆን የሚፈልገው እቃውን ደግሞ የሚካድመው ስለማይኖር እቃውን ስቶ ወደ ሰዎቹ ይሄዳል ማለት። ስለዚህ እኮ እንዲያው አባታችን፣ አሁን እንዲያው ምን ትዝ አለኝ መሰሉት፣ ስናድግ እኛ በገጠሩ አካባቢ ምን አይነቱ ልጅ ነው የቀልበ ቢስ፣ ቀልብም የለውም ይላል አንዳንድ ሰው ሲሳደብ። ስለዚህ ቀልብ የሌለው ልጅ ከውካዋ ምናምን ይላል ሰው በቃ በጥቅሉ የኢትዮጵያ ሕዝብ አብዛኛው በምስራቅ በምኑ በዚህ ነው ያደግነው ማለት ነው። አዎ በቃ አላወቀም እንጂ ልጅ አልጁ አላወቀም እንጂ ያደግነው በቃ በዚህ በእንትን አምልኮት ነው። ይሄ በዛራ ምልኮ ነው፣ በዛራ ምልኮ ነው፣ በጨልአ ምልኮት ነው። ጨልአ ምልኮት በቃ ወይም አተቴ ወይም ወደ እንትቻ የሚባል አለ። በቃ እና አሁን ህዝቡ አይፈረድበትም እንዲህ ቢያብድ በሙሉ ምን ብሎ ይፈረድበታል? ትክክለኛ መልስ ነው። እና እንዲሁ ምንድን ነው ማድረግ ይህንን ማድረግ የሚቻለው ምንድን ነው እንደዚህ ትክክለኛ መረጃ ያሉት ነገሮች እንደዚህ፣ አሁን በእኛ ፕሮግራም ላይ የሚወጡ እና የሚሸኝላቸው አሉ። አሁን በጸበል የሚሸኝም አለ። በጸበል ደግሞ ያማይሸኝ ከቤተሰብ ጀምሮ እንዲወጣለት ተፈለገ በቤቱ ላይ በዚህ መንገድ ነው የሚሸኘው። ያ ግብሩ እዛው ሄደን እኛ ራሳችን ሄደን ያ ግብሩ አስደርገን ጸሎት አድርገን ያንን ጸሎት በጸሎት ነው የምንሸኘው። እንዳገባቡ ነው የሚወጣ ማለት እንዳገባቡት እናስገባውም፣ እንደገባን አሁንም ስናወጣው እንደዛ እንዳገባቡ ነው የምናስወጣው። ያ ህግና ደንብ ጸሎት አለው። ህግና ደንቡ በጸሎት ነው የሚወጣ። የእግዚአብሔር ቃል ተጠርቶ ድርሳናቶች እና ገድላቶች ተጸሌው ያ ሰይፈ መለኮትና ሰይፈ ስላሴ ተጸሌው፣ አንቺ የዛር መንፈስ በእነኚህ በህብረተሰብ ላይ ያለሽ በዛሬው ዕለት ግብርሽን ተሸክመሽ ይዘሽ ሂጂ። ሸኝተሽናል በእነኚህ ሰዎች ላይ በግቶሻል። እንግዲህ ወደ ጥልቁ ሂጂ ብለን እንሸኛታለን። በምትሸኝበት ጊዜ አጣጥልም ዘዲ አለው፣ ዝም ብሎ አይጣልም። ተመልሶ እንዳይመጣ አጣጥል ዘዲ አለው፣ ዝም ብሎ አይጣልም። ህጉን በዛ መንገድ እንደምንሸኝ ስለዚህ በማወቅም ባለማወቅም መንፈሱን ቤተሰብም፣ ከምንም ከትውልድም የተወራረሱ ሰዎች ያሉ ሰዎች ያለባቸው ሰዎች ስለዚህ፣ መዳን የሚችሉት ለመላቀቅ መሸኘትም አለው ማለት ነው። አካሄዳለሁ ማለት ነው። ሲሸኝ በራሱ አካሄዳለ ዝም ብሎ አለ፣ እንደገርም እና በዛ አገልግሎት ላይ ደግሞ ተሳትፎ በጸበል እና በጸበል እና በጸሎት የሚለቃቸው የሚለቃቸው አሉ። ግን ተለቀቃቸው በኋላ ወዴት ነው የሚሄደው? ወደ ቤተሰብ ነው የሚሄደው። ወደ ሌላ የወንድም ወይ ውህት ወይ ወይ እስከ ሰባት ጋጥር ድረስ ይሄዳል ይባላል። አዎ፣ ተመልሶ ወደዛ ይሄዳል። እዛ ጋር ድራቤ ነው የሚቀመጠው። እና ያ ድራቤ እስከ ሰባት ጋጥር ድረስ የሚሄድ ከሆነ እኮ ትውልዱ በሙሉ እኮ ተለክፏል ማለት ነው። አዎ እንዴ! እሱ የሌለበት በምንም አሁን በስምንተኛው ሺህ የመናፍስት የሌለበት በፍጹም አንድ ንጹህ አለ ብዬ በፍጹም የለም። ሲጀምር ያ ጣዖት አታመልኩ የሚለውን ስተው አባቶቻችንም የሚያመልኩት ይሄን ነበር። የዛን ጊዜ ገር በገር ነው ሁሉን ነገር ያደርጉታል። ሁሉን ነገር ሰፊ ነው። አሁን ሰፊ አይደለም። አገር ጥሎ የሄደ ሰው አለ ቦታው ላይ እየተቀመጠ የለም የእናት አባቱን የሚያመልክ የለም ብሎ እኔ ት አገሩን ትቼ ወጥ ወጣሁ እንደ ተከትሎ ይመጣል ይላል። አይደለም እሱ ደግሞ ና ስጋው ላይ አይኑ ላይ ነው ተቀምጦ ያለ እሱ አይለቀው ይለቀው መስሎት ነው። ስለዚህ ይከተለዋል በት በቃ በሆነ ምክንያት ሀገሩ እና ፕሮግራሙን ያንን አቋርጦ ሲሄድ የለመደውን ይከተለዋል። የለመደ ይከተለዋል። በሰ ሀገርም ይንከራተታል ማለት ይንከራተታል። እሱ መቼም እድሉ ላይ ዝስች ለግንባሩ ላይ ተጽፎ ነው ያለው አለ ምንችም አይለኝ ትከሻው ላይ ተቀምጦ ነው ያለ ያንን ደግሞ መውጣት የምንችለው መሸኘት የምችለው ሚስጢራዊ ስለሆነን በሚስጢራዊ ነው መሸኘት የሚችለ ሚስጢራዊ ስለሆነ በሚስጥራዊ መሸኘት ሲገባ፣ በሚስጢር ነው አይታይም፣ አይዳሰስም። ሲወጣ በሚስጢር ነው ማውጣት ያለበት፣ አይዳሰስም፣ አይጨበጥም። ሲወጣ ግን በህልሜ ይታወቀኛል፣ ሰውነቴ ይቀለኛል። በህልሜም ደግሞ ሲወጣ እራሱ በተለያዩ ነገሮች፣ እንስሳቶች እና አውሬ መሰል ሆነው እራሱ አጋንንቱ መስሎ ይመጣል። ጭፍራ መስሎ የሚያስፈራ ሆኖ ይመጣል፣ ይታያል። ከዛ በሚታይበት ሰዓት ላይ እየወጣ ከዛ ወዲያ ይህን ተተደረገ ተተሸኘ በኋላ ሙሉ ለሙሉ ነፃ ተሆነ ይህ ነገር ጭራሽ አይታየም፣ የለም ምንም ነገር አሁን እሷ አሁን ይህ ልጅ ይች ልጅ ምንዳቸው አይነጥላም። አሁን በፊት ችግረኝ ጥለኝ ብዙ ነገር ይደፍረኝም ነበረ፣ ብዙ ጊዜ ሲያቀየ ነበር። አለ አዎ አሁን ግን ያንን ነገር የለመስካሁን ድረስ ንዳልኮ ደህና ነኝ እያለ እንዲ በስተመጨረሻ እውነት ነው። በስተመጨረሻ አሁን በተለይ ስፔሻሊ ወጣቶች በትዳር አለም ዙሪያ ላሉትም ላላገቡትም ወደፊት የሚያገቡትም ለመውለድ ላሰቡትም ልጅ ከእግዚአብሔር የሚሰጥ ጸጋ ነው። ግን የእግዚአብሔርን ጸጋ በማወቅም ባለማወቅም እንዳንበላሽ ወይም ደግሞ እንዳይበላሽ ለማድረግና ለመከላከል የተባረከ ልጅ ከፈጣሪ እንድናገኝ ሴቶች በራሳቸው ጊዜ የሚያደርጉት ነገር ምንድን ነው? ምን ማድረግ ያለባቸው? ጽሱ የተባረከ እንዲሆን በራሳቸው ጊዜ እንደስኪ ትንሽ በሏቸው። እስኪ እሺ ልጆቼ በክርስቲያንነት የምታምኑ በሃይማኖታቸው የምጸኑ ልጆቼ ወይ እኔ የምላቸው በተከጥታ እ ጸልዩ፣ ጸሎት አድርጉ፣ አባቶቻችሁን እንዲባርኳችሁ አድርጉ። ጽንስም በሚጸነስበት ጊዜ ሄዳችሁ አምላኪ የመልካም ልጅ አድርግልኝ፣ መልካም ጽንስ አድርግልኝ ብላችሁ ተማለዱ። ከቤተክርስቲያን ከቤተክርስቲያን ሄዳችሁ በዳም ያንን ደህና ልጅ እንዲጠብቅላችሁ፣ ጠባቂ እንዲታዘዝላችሁ፣ ደህና ልጅ እንዲሰራ። ራሳችሁ ኃጢአታችሁ ማዝራት አለባችሁ። ኃጢአትን ታጸዳችሁ ደህና ልጅ ይፈጠራል ማለት ነው። ያም ደግሞ የሚሆንባቸው ምክንያቱ ደግሞ ልጅ ድሃ እንዳይፈጠር ሸባ ሆኖ የሚወጣ አለተ ጉዱል ሆኖ የሚወጣው ምክንያት ምንድነው? እናሱ የዙ ያጥፎ ጥፋት ነው። ሁለተኛ ደግሞ እነሱም ንስሐ መግባት አለባቸው። ንስሐ ሳይገቡ ልጁ ሲፈጠር ምንድነው የሚሆን? ጣማማ ሆኖ ይወጣል። አጉል ሆኖ ይወጣል። ሁለተኛም ደግሞ ይቺ የዛር መንፈስ ናቸው። የዛር መንፈሷ ምንድን ነው ልጅን ማበላሸት ፅንስን ማበላሸት ሀብትን መንሳት ስለሆነ ይችን የጨለ አመልኮቷንን ደግሞ ዛር መንፈሷን እሷንም በውስጣቸው ማስወጣት አለበት ታላሰቱት ያን ፅንስን ማበላሸት ነው ስራው ሁለተኛ ደግሞ እርግማን እርግማን ዘራዊ ጣለ ብሎ እርግማን ከባድ እርግማን ይሄ ነው ያም ደግሞ አንዳንድ ትልቅ እናቶች ይደርስባቸዋል ብለው ሳያስቡ በአሁኑ ትውልድ ላይ የአሁኑ ትውልድ ደግሞ ልብሳቸው ነጭ መላሳቸው ምላጭ ነው ይቆርጣል እዛ ዘር ያውጣልህ ብሎ ተተረገመ ዘር ያውጣል እናት አባት ዛሬ እናት አባት እርግማን ነው በቃ እርግማን በቃ ያላቸው እርግማን ነው ልጅ የተባረክ የሚባል ጥያቄ የለም ልጅ የተባረክ ብሎ ጥያቄ የለም አያስተምሩም ዛሬ አንድ ጥፋት ያበጣ አፈር ብላ አፈር ይበላል ማለት ነው ዘር ያውጣልህ ዘር ያውጣልትም ማለት ነው በሆነ ባልሆኖ መራገም ነው። እግዚአብሔር አምላ አምላኬ እንዲሁ አምላኬ እንዲሁ ያንከራት ያው ያንከራትተዋል ማለት ዝም ብሎ ትልቅ ሰው አሁን በአዳም ይሁን እንግዲህ መቼም ሁሉም የሚያዳም ልጅ ነው። አ በአዳም ይሁን ያንን ትልቅ ሰው ስትናገረው አንተ እርጉም ሆኖ ብሎ የተረገመ እርጉም ሆኖ ብሎ ተስተሳደበ እርጉም ሆኑ ነው የሚል ከዛ ልጁ የሚወለደው ልጅ እርጉም ይሆናል ማለት ነው። እሱን ለተአምር ያስቀምጠዋል። እሱ ልጁን ግን ለተአምሩ ሲቃውን ያበላበታል። በቃ የተባረከ ልጅ አይሆንለት ነው። ከዛ በምንድር ሲቀይ ፈተና በልጅ ላይ ይፈትነዋል። እንዳይጥለው ወዲት ብሎ ፍጡር ነው እንዳይዘው አልቻለው እንግዲህ ይህን እያደረገ ሽባ የሚያደርግበትና እንት አንዳንድኛ እርግማን ነው። እውነት የዛር መንፈስ ነው። ሶስተኛ ደግሞ ኃጢአት ነው። እነሱ የሰሩት ኃጢአት መልካም። እኔ ያለሁት ሳገለግልም ይኸው ስድስት ዓመቴ ነው። ያለሁበት ቦታም ደሞ አሁን ሀና ማርያም፣ ልዩ ቦታው ማንጎ ሰፈር ሀና ማርያም ጋርመንት ሀና ማርያም በምትባል ልዩ ቦታ ማንጎ ሰፈር ገራጆች ሰፈር በሚባል አካባቢ ነኝ ያለሁት። የተመሰገነ ይሁን ይኸው በቤት ውስጥ ነኝ ያለሁት እስካሁን። አሁንም ደሞ እኔ በዛ አገልግሎት ላይ ታገለግል ደስ እያለ እያገለግልኩ ይገኛሉ። እኔ ጸበል ለመመራ የሚመሩት እንጂ ሌላ ነገር የሚያደርጉት ነገር የለም። ሁሉን ነገር የሚያደርጉት በእግዚአብሔር ብቻ እና በእግዚአብሔር ብቻ ነው። ይህንን ትእዛዛቸውን ፈጽመው ብዙ የዳኑልኛ ያሉ እህቶች ወንድሞቼ ድነውልኛል። አሁንም ደግሞ ወደፊት የሚድኑት እህቶች ወንድሞቼ እንዲመጡ ይህን ሚዲያ ተመልክተውና ተረድተው በደንብ አንብበው ሳይተውት ሁሉን ተረድተው መጥተው እኔንም ጥያቄ የሚያቀርቡት ከሆነ እኔ ቢመረምሩ ይደስ ይለኛል። እኔን መርምረው ይህን አገልግሎት የተቀበልኩት እናቴ የተቀደሰ እንግል ማርያም ታምላኪ ከፈጣሪ ከኢየሱስ ክርስቶስ ነው እንጂ ከሌላ ነገር አይደለም። ይህን ጸጋይ የተቀበልኩት በዚህ ነው። በዚህ በጸጋይ እንዲደናቀፍብኝ ስለማልፈልግ ነው ይህንን እያደረኩ ያለሁት። አሁን ወደፊትን አሁንም እስካሁንም የነበረውንም የምሰራ ወደፊትን በመኖረው በእግዚአብሔር ኃይል በእግዚአብሔር ቸርነት ነው። እናንተ መቶች ወንድሞች የመጣችሁ ይህን አገልግሎት ተሳተፉ። እግዚአብሔር አጀምሮ ላስጨረሰን ያስፈጽመን፣ ሰላም ያደርግልን። ለመስቀሉ ክቡር